አላልቅም ብሏል በዛ ሲሉ በዚህ የሚለው ነገር አለው እና ለማንኛውም፣ ቤት ላይ ካርጋችሁ ጀምሮ ከተመቻቸ ሰብስክራይብ በማድረግ አባል የሆኑ እንግዲህ፣ መግቢያ ላይ እንዳዳመጣችሁት አዲስ የመጣ መድኃኒት አለ። መዳሞቻችን መቼ አመመን ሲሉ ስንላቸው ወደው ሐኪም ቤት አንጠልጥሎ አይወስዱን እንደ ልጆቻቸው እና ማለትም ከፍሪጅ ስንብለው ያገኙትን መድኃኒት የሚሰጡት ጉዳላቸው እና ሰሞኑን ደግሞ እንዴት መዳም በተመሳሳይ ለሁለት እህቶች የሰጠቻቸው መድኃኒት አንደኛቱ በአጋጣሚ ህይወቱ አልፏል። ነገር ግን ሁለተኛ ሆስፒታል ነው ያለችው። መድኃኒቱ ምንድን ነው ለምትሉ መድኃኒቱ እንደወሰዳችሁ ባፍ ባፍንጫችሁ ደም ነው የሚመጣው። ከዛ በኋላ በአፋጣኝ ጊዜ የሚሰጥ ነገር አይደለም እና ወደ ሞት ነው። እንዲሁም ደግሞ ያው ለተደረሰለት አካል ሐኪም ቤት ሊደርስ ይችላል። ሄዳን ሄዳን እንግዲህ እሱ ያላህ እንትን ነው ለማንኛውም ቪዲዮውን እስኪ ቀንጨባ አድርጋችሁ አዳመጣችሁት። ቪዲዮ ሙሉ ቪዲዮ አዳምጡት እና በአረበኛ ነው በአረበኛ ተረጉመላችኋል። በአማርኛም ደግሞ ሌላ ስላለ እሱንም አስደምጣችኋል። سلام ር

ወዚ ኣነ ከሎ ወዚ ሉ በክሰ ሰላም አለይኩም ወራሕመትላ ወበረከት ሃዩ እንዴት ነሽ? ሰላም ነው? አማን ነው ወይ? ሁሉ ሰላም። እና አሁን ላክሁልሽ ሎኬሽን እና ቁጥር። አረብ ናት። ባለፈው ፎዚያ ስራ ሄዳ አባት ነበር እዛ ልክ ወራን ከሞለች በኋላ ሁለት በነዶል ነው፣ ይሄን ዋጭ ቪታሚን ብላ ሰጠችኝ ያለች። ያንን ከዋጠች በኋላ ባፍ ባፍንጫዋ ደም ይወጣል፣ ባፍ ባፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት፣ ከዛ አንስቼ አሁን ሀኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ አደላለዋ ሌላ ልጅ ትልካለች። ደላላይቱና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ፣ ያችንም ደግሞ ምን እንደሰጡ አይታወቅም። ልጅቱ አሁን ሞታለች። እና ውሰዱ እያለች ነው ሴትዮዋ ማለት ነው ባክሽ በየቦታው ትደውላለች፣ ትወስዳለች። ግን ምን እንደምትሰጣቸው አላውቅም። አሁን የኛ በቃ ሰውነቷ ልክ ብሎ አብጣለች። ምንድን ነው የሰጡች ስላት፣ ቁርሴን እየበላህ ነበር ቪታሚን ብላ ሰጠችኝ ሁለት ከይና፣ እኔም ተቀብዬ ዋቁታለች አሉ። እንግዲህ እንዳዳመጣችሁት ነው የሚለው ምንድን ነው መድኃኒቱ፣ ከወደ እስራኤል ተመርቶ በግብፅ አማካኝነት ወደ አረብ ሀገራት የተበተነ ሲሆን ነገር ግን ቪታሚን በሚል ምክንያት ለሰራተኞቻቸው፣ እንዲሁም ደግሞ የማያውቁ ደግሞ ለልጆቻቸውም ለራሳቸውም ሊሰጡ ይችላሉ። ግን አንዳንድ ክፉ መዳሞች ደግሞ ለሰራተኛ ሊሰጡ ይችላሉ። እኛ ታውቃላችሁ፣ በአድነን እንደ ልጃችን ነው የምናያችሁ፣ እንደ እህታችን ነው የምናያችሁ ቢሏችሁ እውነት አይምሰላችሁ። በታመምን ሰዓት መታዘብ ትችላላችሁና። ልጆቻቸው ሲታመሙ አንጠልጥለው ሐኪም ቤት የሚወስዱትን ያክል እኛ ስንታመም አስር አስራ አምስት ቀን ቆይተን እንኳ በአናዶል ነው የሚሰጡን። ከዚያ አንፃር ደግሞ ይሄ ቪታሚን ነው፣ ይጠግናችኋል፣ የሚያማቸውን ነገር ምናምን እንደዚህ እንደዚህ እያሉ ማንኛውንም መድኃኒት ቢሰጧችሁ ያለ ሕክምና ትእዛዝ አንድ ነገር አትወሰዱ። እንግዲህ የሚለው እንደዛ ነው። በግብፅ አማካኝነት ወደ አረብ ሀገራት ስለተበተነ መድኃኒቱ ጊዜ የሚሰጥ ነገር አደለም እንደተወሰደ ወደው በአባ ፍንጫ ደም ይመጣል፣ ከዛም በኋላ ለሞት ያደርሳል ነው የሚለውና ጥንቃቄ አድርጎ ማለት ነው። እስኪ ደግሞ አማረኛውን አዳምጣችሁ ተመለሱ። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። እንዲሁም ሰላም። እባካችሁ እባካችሁ በምስሉ ላይ የምታዩትን መድኃኒት በምንም ታምር እንዳትጠቀሙ። ቪዲዮው ለብዙ እህቶች ስለሚያስፈልጋቸው ሼርና ሪፖስት በማድረግ ለሁሉም እንዲዳረስ አድርጉ። በምስሉ ላይ የምታዩት መድሃኒት በ48 ሰዓት ውስጥ አንድ የሚገድል ሁለት መላ አካላትን ሽባ የሚያደርግ ነው። ያውም ቫይታሚን ሲ በማለት ነው የሚሸጡት። ሁለት እህቶቻችን በአንዲት መዳም ምክንያት አንደኛዋ ህይወቷ ያለፈ ሲሆን፣ ሁለተኛዋ ሆስፒታል ትገኛለች። ያውም ቫይታሚን ሲ ነው ብላ ነው የሰጠቻቸው። ይህንን እንግዲህ ደላላዋ አንደኛዋን ልጅ ልካ ታማ መውጣቷን እያወቀች ሌላ ሁለተኛ ልጅ ልካለች። ደላላዎች በተለይ ደግሞ ደላላዎች ከዛ በፊት ሰታቻቸው የማታቁ ጀማ ጀማውን በደንብ የማታቁት እህቶችን ሰታችሁ በደንብ ሰርተው የሚታወቅ ጀማ ካልሆነ በስተቀር እባካችሁን እህቶችን አትላኩ። እባካችሁን ለሁለት መቶ ብር ብላችሁ እንግዲህ አንዲት ደላላና አንዲት አረብ ይተዋወቃሉ ሁለት ጊዜ ሰራተኛ ሰታት በሁለቱም ጊዜ አንደኛዋ ሞታ ሁለተኛዋ መላከላቷ ታማ ሆስፒታል ትገኛለች። መላከላቷ ሽባ ነው በቃ እንግዲህ ይሄንን መድኃኒት ያመረተው እስራኤል ነው። እስራኤል ወደ መስር አስገባ መስር ወደ ሱዳን ብቻ በምንም ታምር ብሎ ሳውዲ ገብተዋል። ስለዚህ እባካችሁ እህቶች ተጠንቀቁ። ማንኛውንም የተሰጣችሁ መድኃኒት እንዳትጠቀሙ ሄዳችሁ ራሳችሁ ከፋርማሲ ታይታችሁ ያልገዛችሁት ካልሆነ በስተቀር እንዳትጠቀሙ። በተለይ ደግሞ ይሄ ክኒኒ ለብዙ ሰው መዳረስ አለበት ይሄ መድኃኒት ያውም ድምፅም ነበረው። አረብ ያሰራጨው ድምፅ ነበረ ማስገባት ስላልቻልኩ ነው። ዋትሳፕ ላይ ከብዙ ቦታ ነው የደረሰኝ። ስለዚህ እባካችሁን ይሄንን መድኃኒት በምንም ታምር እንዳትጠቀሙ እንዳትጠቀሙ። ለደላላዎች ግን አጥብቄ የምነግራችሁ ነገር ቢኖር ከዛ በፊት ሰራተኛ ሰታችሁ የማታውቁትን ጀማ እባካችሁ እህቶችን አትስጡ። በቃደ አማርኛውን ደግሞ እንዳዳመጣችሁት ነበረ። ያው መድኃኒቱ ስሙን በግልጽ እንዲኖር ብዬ ባልነግራችሁም ብዙም የማይለይ ነገር ነው እና ግን በኢሜጁ አማካኝነት ማየት ትችላላችሁ። ኢሜጁን አስቀምጨላችኋለሁ። ነገር ግን ማን እናንተ ጥንቃቄ አድርገ ማድረግ ያለባችሁ ነገር ማንኛውንም ነገር መድኃኒት የሚባል ነገር ያለ ሕክምና ትዕዛዝ አትወሰዱ ማለት ነው። አሁን ደግሞ ችግር እየተፈጠረ ያለው ኮንትራት ውጭ ሆኖ የሚሰሩ እህቶቻችን በደላ ላይ ይገባሉ። ከዛም አልፎ ደግሞ ያቺ ሴትዮ ልክ ደመወዟ ሲደርስ መድኃኒት እየሰጠች የምንተሰጠው ነገር ሰሞኑ ሰምቼ ወላሂ የገረመኝ ነገር ነው። እና ኮንትራት ያላቸው እህቶቻችን ደግሞ አተጥፎ እንደ ህጋዊ የሚመስል ነገር የለም። አስክሬና ብንሞት አስክሬናችን እንኳ በክብር የሚሄዱ ህጋዊ ስንሆን ነው። እና አተጥፎ እንዲሁም ደግሞ የጠፋችሁ ጠፍታችሁ ስራ ላይ ያላችሁ እህቶቻችን ደግሞ ጥንቃቄ አድርጉ። እያመማችሁ ስራ አትግቡ። የቀረው ጥንቅር ላይ ቀር። ሲቀጥልም ደግሞ አሰሪዎቻችሁ ሚሰጣችሁ መድኃኒት አትቀበሉ ማለት ነው። ይህን ለማለት ፈልጌ ነው። ነገሩ እንዲህ ቀለል ተብሎ የሚታለፍ ነገር አደለም። በተለይ ደግሞ አዲስ የመጡ እህቶቻችን ምንም ነገር አያውቁም እና ውሰዱ የተባሉትን ነገር ከመውሰዱ ወደኋላ የሉም። አንደኛ ከቋንቋም አንጻር ሁለተኛ ከሀገሩ ባህሪ ጋር ያው ስለ ህጉም ካለማወቅ አንጻርም ማለት ነው። እና ጥንቃቄ አድርጉ። አትሳቀቁ፣ አትሸማቀቁ። እኛ ስንኖር ነው የነሱ ስራ የሚሰራው። እኛ ስለሰራን ደግሞ የራሳችን ህይወት አደጋ ላይ መጣል የለብንም እና ህይወታችሁን አደጋ ላይ አትጣሉ። የግድ ከሆነ ደግሞ ከፍላችሁም ታከሙ። ለምን ሲባል እየለፋን አደለን? ለምን እንሞታለን? የእኛ እኮ ናፍቆት፣ እንባ፣ ብዙ ነገር ያ ነገር ይበቃናል። እንኳን የምንታክሎበት እና እየከፈላችሁ ቢሆን ታከሙ። እኔ አልመክራችሁም። ከፈለገች ተሳክመ፣ ካልፈለገች ቤት ያለ መዳደስ የሚባል ነገር ድሮ ቀርቷል። አሁን አረቦች እሳት ሆነዋል። ከኛ በላይ ቀድመው ተሻግረዋል። ስለዚህ የሚመጣውን መድኃኒት ደግሞ ከመወሰድ ራሳችሁ ጠብቁ። ይሄ እንደ ቀላል ነገር የሚታልፍ አይነት ነገር አይደለም። ጥንቃቄ አድርጎ ወዳችኋለሁ፣ አከብራችኋለሁ። ለቤት የማድረስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ፣ አበረታቱኝ። አይከፈልበት ነገር ምን ችግር አለው? እና አባል የሆኑ ለእናንተ የጠቅማ ያልኳት ነገር ይሸመጣለውኝ አዲስ ነገር እንደዚህ ሲኖር ማለት ነው። ሰላማችሁ ዛበያላችሁበት ሰላሙ ነው።